እንዴት ውላችኋል የተከበራችሁ ተመልካቾቻችን ከቀኑ ስድስት ሰዓት ሆኗል ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ለሁለት ሰዓታት ያህል ከእናንተ ጋር ቆይታ የሚያደርገው ዜና ኢትዮጵያ አሁን ተጀምሯል ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን ተመልካቾቻችን መታሰቢያ ደረጀ ና ማህሌት ታደለ ዜናውን እንመራለን የስድስት ሰዓት አበይት ጉዳዮች እናስቀድም ስድስት ነጥብ አምስት ሚሊየን አርሶ አደሮችን ተጠቃሚ የሚያደርገው ሁለተኛው ምዕራፍ የግብርና ገበያ ተኮር መርሃ ግብር ይፋ ተደረገ። በቤኒሻንጉል ጉሙዝ ክልል የተገኘውን ሰላም ማጠናክሮ ማስቀጠል እንደሚገባ ርዕሰ መስተዳደር አሻድሊ ሐሰን ገለጹ። የተሻሻለ የእንስሳት መኖ አቅርቦት የሌማት ትሩፋት ስራዎች ምርታማነት እንዲያድግ ማገዙን የግብርና ሚኒስቴር አስታወቀ። ከውጭ ዩክሬን በግሪክ በኩል የአሜሪካን ፈሳሽ የተፈጥሮ ጋዝ ወደ ሀገር ውስጥ ልታስገባ መሆኑን ገለጸች። በዜና ኢትዮጵያ ቆይታችን እነዚህንና ሌሎች ጉዳዮችን እናነሳለን። ከዋናው ስቱዲዮ በተጨማሪ የተለያዩ ሁነቶችን በተለያዩ የሀገሪቱ አካባቢዎች ላይ እየተከታተሉ የሚገኙ ባልደረቦቻችን በቆይታችን ተጨማሪ መረጃዎችን ያጋሩናል። ሙሉ ግርማዬን እናገኘዋለን። መግቢያችን ላይ የጠቆምናችሁ ስድስት ነጥብ አምስት ሚሊዮን አርሶ አደሮችን ተጠቃሚ የሚያደርገው ሁለተኛው ምዕራፍ የግብርና ገበያ ተኮር መርሃ ግብር ይፋ ተደርጓል። ይህንኑ መርሃ ግብር ሲከታተል ነበረ ተጨማሪ መረጃዎችን ያጋራናል አሚር ጌቱም። እንዲሁ ወደ በኋላ ላይ በቢዝነስ ዘገባችን ይቀላቀለናል። የጥራጥሬና የቅባት እህሎች ጉባኤ አስራ አራተኛው መካሄድ ጀምረዋል። ይህንኑ በተመለከተ ከሱ ጋር መረጃዎችን እየተጋራን ቆይታ እናደርጋለን። ወደ ባህር ዳር ደግሞ እንሻገራለን። ባልደረባችን ሳሙኤል ወርቃየው በዛ ነው የሚገኘው። በባህር ዳር ከተማ በአዲሱ የግብር አዋጅ ላይ ህዝባዊ የምክክር መድረክ እየተካሄደ ነው የሚገኘው። ይህንኑ ጉዳይ በተመለከተ መረጃው መረጃዎቹን ያጋራናል። ከዜና ኢትዮጵያ ጋር ቆይታ እንድታደርጉ እንጋብዛለን። ወደ ቀዳሚው ዘገባ እናልፋለን። ስድስት ነጥብ አምስት ሚሊዮን አርሶ አደሮችን ተጠቃሚ የሚያደርገው ሁለተኛው ምዕራፍ የግብርና ገበያ ተኮር መርሃ ግብር ይፋ ተደረገ። መርሃ ግብሩ በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት እና በግብርና ሚኒስትር ሚኒስቴር ለቀጣይ አምስት ዓመታት በዘጠኝ ክልሎች ይተገበራልም ተብሏል። በሚሊዮን የሚቆጠሩ አነስተኛ አርሶ አደሮችን በማሳተፍ ሴቶችንና ወጣቶችን በማብቃት ዘላቂ የሴት ሰንሰለቶችን በማስፋፋት የግብርናውን አቅም ለምግብ ዋስትናና ኢኮኖሚያዊ ለውጥ ለማምጣት እንደሚረዳም ተገልጿል። ይህንኑ ጉዳይ በተመለከተ መድረኩን ሲከታተል የቆየው ባልደረባችን ሙሉ ግርማ የተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሙሉ እንዴቱ ለሀል ለቀጣይ አምስት አመታት የሚተገበረው መርሃ ግብር ከዚህ ቀደሙ ምን የተለየ ነገር ይዟል? አርሶ አደሩንስ በምን መልኩ ነው ተጠቃሚ ያደርጋል የተባለው? አመሰግናለሁ። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት እና የግብርና ሚኒስቴር በዛሬው ዕለት ይፋ ያደረጉት ሁለተኛው የግብርና ኮመርሻላይዜሽን ክላስተር መርሃ ግብር ለሚቀጥሉት አምስት ዓመታት በዘጠኝ ክልሎች እንደሚተገበር ነው። በዛሬው ዕለት ይፋ የተደረገው ከዚህ ቀደም ላለፉት ስድስት ዓመታት የተተገበረው የመጀመሪያው ዙር መርሃ ግብርም በተለይም አራት ነጥብ አራት ሚሊዮን ለሚሆኑ አርሶ አደሮች ተደራሽ ማድረግ የተቻለበት እንዲሁም ደግሞ በሰባት ክልሎች ነው ይህንን ተደራሽ ማድረግ የተቻለው። በተመረጡ የሰብልና የአትክልትና ፍራፍሬን ማዕከል ባደረገ መልኩ በተለያዩ አካባቢዎች መልካ ምድርን ታሳቢ ባደረገ መልኩ ሲሰራ እንደነበረ ነው የተገለጸው። ይህ ምርትና ምርታማነትን ከመጨመር ባለፈ ገበያ ተኮር የሆኑ ስራዎችን መስራት እንዳስቻለም ነው በዛሬ ዕለት የተገለጸው። አሁን ላይ ደግሞ የተጀመረው ሁለተኛው ዙር የዚሁ የግብርና የግብርና ተኮር የሆነው ገበያ ተኮር የሆነው የግብርና መርሃ ግብሩም በሚቀጥሉት አምስት ዓመታት በዘጠኝ ክልሎች ሁለት ክልሎችን ተጨማሪ በማደግ ስድስት ነጥብ አምስት ሚሊዮን አርሶ አደሮችን ተደራሽ ያደርጋል ተብሎ ነው የታሰበው። እንግዲህ አሁን ያለው ሁለተኛው ምዕራፍ ለየት የሚያደርገው አንደኛው በተለይም ከዚህ ቀደም የነበሩትን በአስር የግብርና ምርቶች ላይ የተገደበውን ወደ አስራ ስምንት በማሳደግ የሚሰራ መሆኑ እንዲሁም ደግሞ ሁለት ክልሎችን ተጨማሪ አድርጎ መምጣቱና በተለይም ደግሞ ከዚህ ቀደም የነበረውን አንደኛው የገበያ መር ትስስር የነበረውን አጠቃላይ ሂደቱ በተለይም ደግሞ ግብርና ወደ ቢዝነስ እንዲመራ ከማደግ አንጻር ይህንን ህሳቤ አድርጎ የሚሰራ ስለመሆኑ የተገለጸው። እንግዲህ እንደሚታወቀው ግብርና ለኢትዮጵያ ኢኮኖሚ የጀርባ አጥንት ሆኖ የቆየ እንደመሆኑ መጠን ይሄንንም ደግሞ ይበልጥ ከማዘመን አንጻር አሁን ላይ የሚሰራ የምግብ ለዋላዊነትና የምግብ ዋስትናን ከማረጋገጥ አንጻር የዚሁ አካል ስለመሆኑ ነው የግብርና ሚኒስትሩ አዲሱ አረጋ የገለጹት በአጠቃላይ እንግዲህ በሚቀጥሉት አምስት ዓመታት በሚሰራበት ሂደት ላይ ከዚህ ቀደም በኩታ ገጠም እርሻ አስተራረስ ዘዴ ተደራጅተው ሲሰሩ የነበሩ አርሶ አደሮችን ከዚሁ ባለፈ የግብርና ቢዝነስ ኩባንያዎችን እንዲያቋቁመው በማድረግ ጭምር ይበልጥ ገበያ ተኮር ስራዎችን አጠናክሮ እንደሚቀጥልም የተገለጸው ሌላኛው እንግዲህ በኢትዮጵያ የተለያዩ አካባቢዎች ላይ የውስጥ ተፈናቃዮች አሉበት። በተለይም በተረጂነት የሚታወቁትን ዜጎችን ከመቀየር አንጻር እነዚህኑ ዜጎች ወደ 300 ሺ የሚሆኑትንም ታሳቢ ባደረገ መልኩ በዚሁ የመርሃ ግብር ላይ ታቅፎ እንደሚሰራ ነው የተገለጸውና ይህ ሂደት እንግዲህ እንደሚታወቀው ኢትዮጵያ አንደኛው የኢኮኖሚ ምሰሶ የሆነው የግብርና ዘርፉን ይበልጥ ከማንሰራራትና ይበልጥ ደግሞ የኢኮኖሚው ዋነኛ ሞተር አንቀሳቃሽ ከማደግ አንጻር ትራንስፎርመም ከማደግ አንጻር የሚሰራ ስለመሆኑ ነው የተገለጸው። ሙሉ ስለመረጃዎቹ እናመሰግናለን። መልካም ጊዜ። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ወደ ዝርዝር ዘገባዎቻችን ደግሞ እናልፋለን። የተሻሻለ የእንስሳት መኖ አቅርቦት የሌማት ትሩፋት ስራዎች ምርታማነት እንዲያድግ ማገዙን የግብርና ሚኒስቴር አስታወቀ። የሌማት ትሩፋት ኢኒሼቲቭ ኢትዮጵያ ያላትን አቅም እንድትጠቀም አድርጓልም ተብሏል።

የሊማ ትሩፋት ኢኒሽቲቭ ከተጀመረ ወዲህ ዘርፉ በስራ እድል ፈጠራ የምግብ ዋስትናን ማረጋገጥ እንዲሁም በቂ ምርት ለገበያ ማቅረብ ላይ ከፍተኛ ውጤት የተገኘበት ስለመሆኑ ይነሳል። ኢኒሽቲቭ ኢትዮጵያ ያላትን ሀብት በአግባቡ እንድትጠቀም በር ከመክፈቱም በላይ ምርትና ምርታማነት እንዲያድግ ምክንያት ሆኗል። አርሶ አደሮችም የተሻለ የመኖ አቅርቦት በመጠቀም በሊማ ትሩፋት ምርታማ መሆናቸውን ይናገራሉ። ወደ ሰላሳ ከብቶች አሉ። ከዚያኛው ውስጥ ደግሞ የሚታለቡትን እዚህ ይጠቀማለሁ እና አስፈላጊ የወተት ምርት እንዲሰጠኝ ብዬ ይሄኛውን በጣም እንከባከባለሁ። መሬቱን ጓዮ ዘርቼ እንደገና ደግሞ ይሄን በበጋ ደግሞ ኮምፖስት አድርጌ በስፋት ይጠቀማለሁ። ማለት በጣም የተሻለ ውጤት ነው ያገኘንበት። ለወተት ከብት በተለይ ወተት ይጨምራሉ። እንደገና በበጋ ጊዜ አረንጓዴ በሌለበት ጊዜ እንደ አረንጓዴነት ይጠቅመናል። ውጤቱም ደግሞ በጣም የተሻለ ለከብቶችም፣ ሰውነታቸውም እንደገና ለማመንጀግም ደግሞ ይመቻቸዋል። በተለይ ለወተት ከብት በጣም ጠቃሚ ነው። በእንስሳት ልማት ከፍተኛ ወጪ የሚወጣው ለመኖ አቅርቦት ግዢ መሆኑን መረጃዎች ይጠቁማሉ። ይህ የመኖ አቅርቦት ደግሞ በበቂ ሁኔታ ካልተገኘ ዘርፉ ላይ ጫናው የከፋ ነው። እናም አሁን ላይ የተሻሻለ የመኖ አቅርቦት እያደገ መምጣት የሌማት ትሩፋት ኢኒሺቲቭ ውጤታማ እንዲሆን ማስቻሉን ግብርና ሚኒስቴር ይገልጻል። የመኖ ማምረት ስራ ትልቅ ሚሽን አድርገን ስንሰራ ነበር። አንደኛ የተሻሻለ የመኖ ማምረት ከዘር አቅርቦት ጀምሮ እስከ አግሮኖሚው እስከ ስልጠናው እስከ አርሶ አደር ማሳ ድረስ ተወርዶ ስልጠናዎች የተሰጡበት ዘር የተሰራጨበትና በዛ ልክ የመኖ ምርት ያደገበት ሁኔታ አለ። ብዙ የመኖ ማቀነባበሪያዎች በየክልሉ እንዲተከሉ ተደርጓል። ባለፉት ጥቂት ዓመታት በሌማት ቱርፋት የተሰሩ ስራዎች ኢትዮጵያ ከውጭ የምታስገባቸውን ምርቶች መተካትና ለውጭ ገበያ ማቅረብ የሚያስችል ቁመና እንዲኖራት ማስቻሉ ይነገራል። ሀብቱ ነበረን ድሮም ሀብቱን ነበረ ብለን አላዘመን ነው። ምርትና ምርታማነቱን በደንብ አልጨመር ነው ንኝ የሚያስፈልጉትን ኢንድ ቱ ኢንድ አቀናጅተን አልሰራንም። በዚህም ሰበብ ነው እንግዲህ ይህ ሁሉ ሀብት ኖሮን ምርታማነቱ ዝቅተኛ በመሆን ወደን አደለም እኮ ወደ ማዳቀል የገባ ነው። የሀገረ ሰብላም አንድ ነጥብ አምስት ሊትር ነው የምሰጠን ያኛው አስራ አምስት ሊትር ነው የሚሰጠውን አቨሬጅ ምን ያክል ሺፍት እንደሆነ አስብ። አሁን ላይ ምጣኔው እያደገን የመጣው ኮንሰምሽናችንም ምርታችንም ቅድም በነገስኩ፣ በዚህም በዶሮ ምርትም እንደዛው በሌማት ትሩፋት የተገኙ ውጤቶች ኢትዮጵያ የምግብ ዋስትናን ለማረጋገጥ ብዙ አማራጮች እንዳሏት የሚያሳይ ስለመሆኑ ተመላክቷል። የግብርናው ክፍለ ኢኮኖሚን በዲጂታል ቴክኖሎጂ ማስደገፍ በዘርፍ ውጤታማ ስራ ለማከናወን እንደሚያስችል የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ ገለጹ። የሲዳማ ልማት ማህበር የዲጂታል አግሪ የመረጃ ማዕከልን አስመርቋል። ማዕከሉ አርሶ አደሩ ከግብርና ቴክኖሎጂና ከግብርና ልማት ስራዎች ጋር ተያያዥ የሆኑ መረጃዎችን እንዲያገኝ የሚያስችል ስለመሆኑ ተነግሯል። ሚካኤል ገዙ የሲዳማ ልማት ማህበር ያስተዋወቀው የዲጂታል አግሪ ቢዝነስ የመረጃ ማዕከል አርሶ አደሩ ከግብርናው ዘርፍ ጋር የተያያዙ መረጃዎችን ከበይነመረብ እንዲያገኝ የሚያስችል ነው። የሲዳማ ልማት ማህበር ዋና ስራ አስፈጻሚ ወይንሸት መንገሻ ቴክኖሎጂው በዘርፉ የሚስተዋሉ ችግሮችን ለመቅረፍ የሚያግዝ መሆኑን ተናግረዋል። የግብርናው ሴክተር ማነቆች አሉ። እንደ መንግስት የተለዩ አንዱ የግብአት ነው፣ የማርኬ የገበያ ነው፣ እንደገና ደግሞ የቴክኖሎጂ የቴክኖሎጂን የመጠቀም ከዛም አልፎ ደግሞ የተለያዩ ምርምሮች አሉ፣ በዩኒቨርሲቲዎች የሚሰሩ። እነዛ ብዙውን ጊዜ ሸልፍ ላይ ነው የሚቀመጡት፣ ወደ አርሶ አደሩ አይገቡም። ከዛም አልፎ አርሶ አደሮቻችን ብድር ለማግኘት ይቸገራሉ። እንደምናውቀው ብድር ሰጪ ተቋማት ኮላተሪያል ይፈልጋሉ ና በእነዚህ ማነቆ የተከበበ ነገር ግን 80 ፐርሰንት የሚሆነው ማህበረሰባችን ላይብል ውድ የሆነ የስራ እድል የሆነ ነው ግብርናው። ስለዚህ በዚህ ረገድ ያለውን ችግር ለመፍታት ነው እኛ ዛሬ ይህንን ሀብ ያቋቋም ነው። የመረጃ ተደራሽነት አርሶ አድሮ ገበያ ፍላጎትን መሰረት አድርጎ የግብርና ስራውን እንዲያከናውን ከማስቻል ባለፈ ዘርፉ በእውቀት እንዲመራ አጋዥ እንደሚሆን የሲዳማ ክልል ርዕሰ መስተዳድር ደስታ ሊዳሞ ገልጸዋል። ቴክኖሎጂ ወደ አምራቾቹ የማድረስ ጉዳይ፣ ቴክኖሎጂ ሲባል አንዱ እውቀት ነው። ልምድ ነው። ልምድ የምንለዋወጥበት በልምድ መሰረት ሌሎች ግብዓቶችን የምንጠቀምበት፣ በሽታ መረጃ ኖሮን በጊዜ የምንከላከልበት፣ እንደዚሁም የግብይት መረጃ ኖሮን በተሻለ ደረጃ ያመረት ነውን የምንሸጥበት፣ በሌላ በኩል እንደ ነዋሪ ራሳችን ከወሰድን በተሻለ ዋጋ የተሻለ ምርትም የምናገኝበት፣ ለብዙ ነገር በተቀመጥንበት በእጅ ሞባይላችን ላይ ሆነን ኑሮ የምናቀልበት አይነት የዘመነ አኗኗርና አስተሳሰብ እየመጣ ነው ያለው። በመርሃ ግብሩ ላይ የተለያዩ የግብርና ቴክኖሎጂ አቅራቢ የሆኑ የመንግስትና የግል ተቋማት የፈጠራ ውጤቶቻቸው ለእይታ አቅርበዋል። ድረገጹ የዘርፉ ተዋናዮችን በማቀራረብ ቴክኖሎጂ ግብርናውን እንዲደግፍ ምቹ ሁኔታን የሚፈጥር እንደሚሆን ተናግረዋል። ችግር ፈቺ የሆኑ ቴክኖሎጂዎችን ለገበያ በማቅረብ አፎርደብል በሆነ ፕራይስ የገበሬዎችን አቅም በሚቀንስ ብክነትን በሚቀንስ ማሽኖችን እያመረተ ለገበሬያው ያስተዋውቃል። ይሄ የእንስሳት መኖ ማቀነባበሪያ ማሽኖችን ይዘ የመጣ ነው። ለምሳሌ ከውጭ የሚመጣው እስከ 150፣ 160 ሺህ አካባቢ ነው የሚመጣው። እሱም አንዱ ፓርት ብቻ ሚክስ ማያደረገው ማለት ከነሚክሱ ቢሆን ደግሞ 300 ሺህ ምናምን። ይሄ ግን ከነሚክሰሩ 140 ሺ ብር ነው የምንሸጠው። አሁን በስነ ስርዓቱ ላይ የመንግስት የስራ ኃላፊዎችና አርሶ አደሮችን ጨምሮ የሚመለከታቸው ተቋማት ተወካዮች ተገኝተዋል። በቤኒሻንጉል ጉሙዝ ክልል በጥምር ኃይሉና በክልሉ ማህበረሰብ የጋራ ጥረት የተገኘውን ሰላም አጠናክሮ ማስቀጠል እንደሚገባ ርዕሰ መስተዳድር አሻድሊ ሀሰን ገለጹ። ርዕሰ መስተዳድሩ ይህን የተናገሩት ከጂኦ ስትራቴጂካዊ ኩስመና ወደ ታደሰ ቁመና በሚል መሪ ቃል ለክልሉ ፖሊስ አባላትና አመራሮች እንዲሁም ለአድማብተና አባላት እየተሰጠ ባለ ስልጠና ላይ ነው። ወንጀልን በመከላከልና ለአካባቢያዊ ሰላም በመትጋት የፖሊስ አባላት ኃላፊነታቸውን እየተወጡ በመሆኑ ምስጋና ይገባቸዋል ተሰርቷልም ብለዋል። በየዘርፉ የደረሱብንን ስብራቶች በመጠገን በታደሰ መንፈስና በተደመረ አቅም የሀገራችን ብልጽግና ከፍታ ለማረጋገጥ ሌት ቀን እየተጋ የሚገኘውን የብልጽግና መንግስት በየወቅቱ በየወቅቱ የሚያጋጥሙንን ፈተናዎች ፊት ለፊት ታግሎ በመቀልበስ አስደማሚ የእድገት ለውጦች በማስመዝገብ ላይ እንገኛለን። በዚህ ረገድ በተለይም ወንጀልን በመከላከል ከባቢያዊ ጸጥታን በማስከበር የዜጎች ደህንነት በማስከበር ቀዳሚ ኃላፊነቱን በላቀ ትጋት እየተወጡ የሚገኙ የፌደራልና የክልል የፖሊስ አባላት ሚና የጎላ ድርሻ እንዳለው ይታመናል። በዚህ አጋጣሚ ለእስካሁን ሀገራዊና ክልላዊ ስኬት ጉዟችሁ ስላበረከታችሁት የላቀ የላቀ አስተዋጽኦ በራሴና በክልሉ መንግስት ስም ላቅ ያለ ምስጋና ላቀርብላችሁ እወዳለሁ። ሪፖርተራችን ጀማል አህመድ እንደዘገበው የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን ኮሚሽነር ሀሩን ኡመር በበኩላቸው ስልጠናው የክልሉን የጸጥታ ኃይል ይበልጥ ለማጠናከር አስቻይ ስለመሆኑ አብራርተዋል። ለሀገር ለሁሉም የፖሊስ አመራርና የአባላቶች የተሰጠ የሚገኘው የስልጠና ስልጠና ከክልል እስከ ወረዳ ወጥ የሆነ ተመሳሳይ አቅምና ግንዛቤ ለመፍጠር የሚያግዝ በመሆኑ ሁሉም አመራርና አባላት የሚሰጠው ስልጠና በትኩረት እንዲከታተሉ እየጠየቁን የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ እና የክልሉ የጸጥታ ኃይሎችን በጥምር በጋራ እየወሰዱት ያለውን የሕግን የማስከበር ስራ በጣም የሚደነቅ ነው። ዘገባዎቻችን እንደቀጠሉ ናቸው። የትምህርት ሪፎርም ስራዎች በትምህርት አግባብነትና የጥራት ማስጠበቂያ ማዕቀፎች ላይ ለውጥ እንዲመዘገብ ማስቻሉን የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሾ አጌሾ ገለጹ። ርዕሰ መስተዳደሩ ይህን ያሉት የክልሉ ትምህርት ቢሮ ሀገር በትውልድ ይገነባል፣ ትውልድ በትምህርት ይገነባል በሚል መርህ በተርጫ ከተማ በተካሄደው ሁለተኛው የትምህርት አስተዳደር ጉባኤ ላይ ነው። የትምህርት ቤቶችን ደረጃ ለማሻሻል የተጀመሩ ጥረቶችን አጠናክሮ ማስቀጠል እንደሚያስፈልግም ርዕሰ መስተዳደሩ ጠቁመዋል። ባለፉት ጊዜያት ያገኘናቸው ስኬቶች እንደተጠበቁ ሆኖ ያላሟላናቸው እና በይደር ያቆየናቸው የትምህርት ሴክተር ችግሮችን በዚህ ዓመት በዘላቅነት ሊታይ፣ ሊጨበጥ፣ ሊነገር በሚችል መንገድ ንፍታ ነው። ዋና መሰረታዊ ጉዳያችን በተለይ ባለፉት ሁለት ሶስት ዓመታት የአስራ ሁለተኛ ክፍል ፈተናን የሚያልፉ ተማሪዎች ቁጥር እያደገ መጥቷል፣ ግን እድገቱ በጣም ዘገምተኛ ነው። ስለዚህ ይህን ስብራት መፍታት የምንችለው ከታች ጀምረን ስንሰራ ነው። ከቅድመ አንደኛ ደረጃ ትምህርት ቤት ጀምረን አጠቃላይ አሁን ወቅቱ የሚፈልገውን አይነት የትምህርት ስርዓት በመገንባት ነው። አዲሱን የትምህርት ፖሊሲ ተግባ ማድረግ ነው። አንዳንድ ቦታዎች ላይ በጀመርናቸው ለውጦች ታይተዋሉ። ስለዚህ ይሄ የተማሪዎች ውጤት መሰረታዊ ችግር ነው። ይሄንን ለማቃለል አጠቃላይ የትምህርት ዘርፍ አመራር ስርዓትን ማሻሻል አለብን። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አልማው ዘውዴ በበኩላቸው በክልሉ የቅድመ አንደኛ ደረጃ ትምህርትን ለማስፋፋት በተሰጠው ትኩረት ሀያ ስድስት ትምህርት ቤቶች ተገንብተው ለአገልግሎት ዝግጁ እንዲሆኑ መደረጉን አስታውቀዋል። ሪፖርተራችን ሰለሞን ባረና እንደዘገበው ይህንን ውጤት ለማስቀጠል ተከታታይ ድጋፍና ግምገማ እንዲሁም የተጠያቂነት አሰራር ተጠናክሮ ይቀጥላልም ብለዋል። የተማሪዎቻችንን ውጤት ለማሻሻል ተማሪዎቻችን በላቀ ብቃት እንዲወጡ ለማድረግ የማጠናከሪያ ትምህርቶችን አመቻችተው መስጠት አማራጭ የሌለው ጉዳይ ነው። የትምህርት አመራርና መምህራንን ተጠያቂነት ማስፈንም የትምህርት አመራርና የመምህራን ስምሪትን በግልጽ ፈትሸን ማስተካክለን ትክክለኛ ሰው በትክክለኛ ቦታ እንዲቀመጥ ማድረግ ጊዜ የማንሰጠው ወቅቱ የሚጠይቀው አንገብጋቢ ጉዳይ ነው። በተማሪዎቻችን መካከል ጤናማ ውድድር እና የላቀ ብቃት የማስመዝገብ መንፈስ እንዲሰፍን ማድረግም በእጅጉ ያስፈልጋል። የትምህርት አምባሳደሮችና ሌሎች ቁልፍ ባለድርሻ አካላትን በስፋት ማሳተፍም የጀመርናቸው ውጤታማ ስራዎች እንዲጠናከሩ ቁልፍ ሚና አላቸው። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን ወደ ውጭ አጫጭር ዘገባዎቻችን እንለፍ። ዩክሬን በግሪክ በኩል የአሜሪካን ፈሳሽ የተፈጥሮ ጋዝ ወደ ሀገር ውስጥ ልታስገባ መሆኑን ገለጸች። የአሜሪካ ፈሳሽ የተፈጥሮ ጋዝ ወሳኝ አቅርቦቶች በባልካን ሀገሮች በኩል በጦርነት ወደተጎዳቸው ዩክሬን ማስተላለፍ ይጀምራሉ ተብሎም ይጠበቃል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በአቴንስ ከግሪኩ ጠቅላይ ሚኒስትር ጋር ከተወያዩ በኋላ ስምምነቱን ይፋ ማድረጋቸው ተገልጿል። የሩሲያ የጋዝ ምርትን ለመተካት የአሜሪካ ፈሳሽ የተፈጥሮ ጋዝ ወደ ተርሚናሎቿ ለማስገባት እየሰራች መሆኑን የግሪክ ጠቅላይ ሚኒስትር በቅርቡ መናገራቸው የሚታወስ ነው ሲል የዘገበው ቢቢሲ ነው። ደቡብ ኮሪያ ከሰሜን ኮሪያ ጋር በወታደራዊ ድንበር ላይ ለመነጋገር ሀሳብ ማቅረቧን ገለጸች። ሴውል በፒዮንግያንግ የተፈጸሙ ተደጋጋሚ ጥሰቶችን ሪፖርት ካደረገች በኋላ ድንገተኛ ቅሽቶችን ለመከላከልና ውጥረቶችን ለመቀነስ ውይይት ማድረግ እንደምትፈልግ አስታውቃለች። ደቡብ ኮሪያ ይህን አይነቱን ጥሪ ስታቀርብ በሰባት አመታት ውስጥ የመጀመሪያው መሆኑም ነው የተገለጸው። ዘገባው የአልጀዚራ ነው። ጀርመን በእስራኤል ላይ ጥላ የነበረውን የጦር መሳሪያ እገዳ ልታነሳ ስለ ስለመሆኑ ተነገረ። በሌላ በኩል የጸጥታው ጥበቃ ምክር ቤት የፕሬዚደንት ዶናልድ ትራምፕን የጋዛ ሰላም እቅድ በመደገፍ ውሳኔ አሳልፏል። ከአሜሪካ ቀጥሎ የእስራኤል ከፍተኛ የጦር መሳሪያ አቅራቢ የሆነችው ጀርመን በእስራኤል ጋዛ ጦርነት ምክንያት ይህን የመሳሪያ ሽያጭ እንደምታቋርጥ ያለፈውን ነሐሴ ያስታውቃ ነበር። በጋዛ የተኩስ አቁም ስምምነት እንዲከበር የትራምፕን የሰላም እቅድ ለመደገፍ የቀረበው ረቂቅ በአብላጫ ድምጽ ነው የጸደቀው። ይህ ደግሞ በጋዛ ሰላም አስከባሪ ኃይል እንዲሰፍር ፈቃድ የሚሰጥና በጋዛ የሽግግር ኃይል እንዲመሰረትም የሚያስችል ነው ተብሏል። ሀማስ ግን ረቂቁ የፍልስጤምን ሉዓላዊነት የሚጥስ ነው ሲል በጋዛ የዓለም አቀፍ ኃይል ስምሪትን እየተቃወመ ይገኛል።